እግዚአብሔር ዕድሜን ያስቆጠረ የቤተሰብ መርገም አሁን ይሰብራል። አስራ ሰባት ሰዎች ይለፋሉ፣ ይሰራሉ፣ ይተጋሉ። ብዙ ነገር ብዙ ውጣ ውረድ ብዙ ላብ አፍስሶ ሰርቶ ለፍቶ በረከት የላቸውም። ለበሽታና ለቤተሰብ መርገም ነው የሚገብሩት። እጃችሁን ከፍ አድርጉ። አንድ ጸሎት እጸልያለሁ። እጃችሁ ላይ አሁን ጭንገፋን የሚሰብር የእግዚአብሔር ቅባት ይለፍ። ከኔ ጋር አንድ ላይ ጮክ ብላችሁ ጭንገፋ ተሰበረ፣ መርገም ተሰበረ፣ አለመከናወን ተሰበረ። እስ ያጠገባችሁ ያለው ሰው ጀርባውን በኢየሱስ ብላችሁ ጫን። ሶስት ጊዜ አንድ ሁለት የመጨረሻ አንገታችሁን ዝቅ ጸጥ በሉ። አንድ ሰው ኦፕራሶን ክፍል ገብቶ ኦፕራሶን እንደሚሆን ከውስጡ ባድ ነገር እንደሚወጣ፣ ቆሻሻ ነገር እንደሚወጣ ከዚህ ቤት እግዚአብሔር ፈጥኖ ረዳቸው አለ አይደል ያለ። ከዚህ ቤት በሽታውን ጭንገፋውን መርገሙን ይዞ አይወጡ አንድ ደቂቃ ብቻ ስጡኝ። እግዚአብሔር እንደ ሰው ይነካቸዋል እንደ ሞተ ሰው ሆኖ ጭላያቸው ላይ ያለውን ጭጋግ ይሄ የቤተሰብ ኮተት የጭንገፋ መንፈስ 17 ሰው ነው ያየሁት። እንደ የእግዚአብሔር ኃይል ሲነካቸው ታያላችሁ። ወደ ኋላ ይጥላቸዋል። ቡዳ፣ ዛሃር፣ ውቃቢ፣ የቤተሰብ መርገም 17 ሰዎች ናቸው። አይ ያልፍላቸውም፣ አይወልዱም፣ ሰው አይሆኑም ተብሎ የተረገሙ ሰዎች አሉ። እግዚአብሔር ግን ይህን መንፈስ ሰብሬ ያለው አለ። አጠገባቸው ያለውን ሰው ብቻ ጀርባውን ነው የያዙ። አንድ ደቂቃ። አንድ የእግዚአብሔር እሳት፣ ሁለት የእግዚአብሔር እሳት፣ ሶስት የእግዚአብሔር እሳት። የሚወርቁትን ወደ እኔ አምጡ እየተሸከማችሁ እግሯ ተፈታ፣ ማህጸኗ ተፈታ፣ ወገቧ ተፈታ፣ ጎሮሯ ተፈታ። አውጧቸው! ኩላሊቷ ተፈታ፣ ሰውነቱ ተፈታ። መቆም አይችሉም። ይወርቃሉ፣ ይወርቃሉ። አምጧቸው! እያዞራቸው ነው የሚጥለው። የሚቀጥለው ሳምንት አዲስ ምዕራፍ ውስጥ ገብቶ ይመለሳሉ። በልብሳቸው የተደገመ በገንዘብ የተደገመባቸው አይለፍላቸው ተብሎ ጭንገፋ የተዘራባቸው የፋይናንስ መካንነት ውስጥ ያሉ፣ በጭንገፋ መካንነት ውስጥ ያሉ ንካቸው። ጌታ ሆይ ሚገርም ነገር ነው። ሙሉ ከእምቤ ከማህጸን እስከ አንገት ስር የተሰራ የሞት መንፈስ በልብሷ ላይ የተደገመ። እኔ አውሬ ነኝ ይላል፣ አለቃ መንፈስ ነኝ ይላል። ደሟን እየጠጣ ነው። ትዳሯ ልበትን ነው ይላል። አውጣው፣ አውጣቸው በል በፍጥነት፣ ወደኔ ነው በፍጥነት በፍጥነት ነው እንምታቸው። ሶስት ጊዜ ጭንገፋት ተሰበረ በል አምስት ሰዎች አንድ ላይ ይወርቃሉ። ጭንገፋት ተሰበረ በል ሰብራለሁ ብሎኛል ጌታ አን ጭንገፋት ተሰበረ ሁለት የመጨረሻ ያዙ ያዙ አጠገባችሁ ያለውን ተሰ ተሰበረ በይ አንዴ አንገታችሁ አንገታቹ ዝቅ ዝቅ ዝቅ በልበልበል ቶሎበል ካላችሁበት አውጣ። እዛ ጋ የወደቀውም በስጦታ የገባ በፎቶ ላይ የተሠራ በስም የተሠራ በፀጉር የተሠራ አ የልጅ ጭንገፋ፣ የፋይናንስ ጭንገፋ፣ የጤንነት ጭንገፋ። አጠገባችሁ ያለውን ሰው ላይ ስበሩ። ሰበርኩ። የጭንገፋ መንፈስ ልቀቅ። ወንድሜ ልቀቅ። እተ ስበራ እንዴ! ልቀቅ፣ ልቀቅ። በኢየሱስም እባብ መርዝ፣ እባብ መርዝ የእግዚአብሔር እጅ መታለች። ውጡ ካላችሁበት። አንዴ ከኔ ጋር እባቡ ተወጋ ብሏል። ውጊ፣ ውጊ፣ ውጊ፣ ውጊ። የመጨረሻ የመጨረሻ። አንዴ አይናችሁ ጨፍኑ። ዝም ምጮህ ዘንዶ አለ። ምጮህ ዘንዶ አለ። ከእናቷ አያት የሚመጣ ከመቃብር የሚመጣ እባባ ያለው አ፣ ዝም ዝም በሉ። አይናችሁ ጨፍል። አንድ ሁለት ሦስት። ደም ያቆሸሽ በሽተኛ ያደረግ ተልከ የምትመጣ ከመቃብር የምትመጣ ከናቷ ማኅፀን የምትመጣ ወደቀ። በውስጧ ልብስ የተደገመ በውስጧ ልብስ የተደገመ በውስጧ ልብስ የተደገመ አስራ ዘጠኝ ጊዜ ልብሷ ተሰርቋል። ጨርቁ ልብሷን ጨርቅ እየቆረጡ መትቶባታል አላለኝ መንፈሱ፣ ተመቷል። እሺ አንዴ እጃችሁ ከፋሩ ውሰዱ፣ በረከታችሁን። በኢየሱስም የተዘጋ ይከፈል። እሺ ከኔ ጋር ሶስት ጊዜ ወደቀበሉ ሚወርቅ መንፈስ አለ። አራተኛ ላይ ሁለት እጅ ከፋር ሁለት ሶስት፣ የመጨረሻ ከፍ ከፍ ከፍ፣ ዝም በሉ። አንድ ሁለት ሶስት። የአይነት ጥላ፣ የቡዳ መንፈስ፣ ትዳሯ ላይ የተሰራ የቡዳ መንፈስ፣ ወደ ኋላ ጥላት ይዳው ጭንቅላት ላይ ተቀመጥክ፣ የቡዳ መንፈስ፣ ቡና ውስጥ ተሰርተ የገባ የቡዳ መንፈስ አንድ፣ ሁለት፣ ሶስት ቻው። እሳት አባ በጎሮሮ በሚበላ ነገር ወደ ውስጧ የገባ በጎሮሮ ካንሰርና በአንጀት ካንሰር ትሞች ያለሽ የሚላት። አንድ፣ ሁለት፣ ሶስት። አሁን እየጸለየ ቀኝ ጡቷ እንደ ጦር ይወጋታ አለ። አመለጠች። ላንተ እጅ ሰጠው። አዎ፣ ሁለት ሶስት፣ ለጌታ እጅ አሳልፈው ይሰጣዋል። ፈውሳት። እስቲ እጃችሁ ከፍ አድርጉት። ተሰበረ በሉ። ታምናላችሁ? እስቲ እንደ ተሰበረ የሚያምን እንደ ተሰበረ የሚያምን አውርዱ። በምንድነው የገባው? በስንት ሺህ ብር? እሺ፣ ስንት ዓመት አሰርካት? ስንት ዓመት አሰርካት? ስንት ዓመት ለአምስት ዓመት ሙሉ ሲጫወትባት ነበረ

ቆይታል። አብሯት የመጣ አምስት ጊዜ ጨንግፎባታል። አምስት ጊዜ ጨንግፎባታል። ስለ ልጅ ሁል ጊዜ ይጣላሉ ከባሏ ጋር። እኔ ደግሞ በጣም ነው የሚቃጠለው፣ አገልጋይ ነኝ። በጣም ነው የሚቃጠለው ሁል ጊዜ ስለሷ። በጌታ ፊት ሁል ጊዜ እጨዋለሁ። ልጅ ስላልወለደች ይጣላሉ። አይ ይጣላሉ። በቃ እኔ ነኝ በቅርብ ከሶስት ቀን በፊት ያስታርኳቸው። እራሱ እኔ ምን ልምበል? ነፍሷን ነፍሷን ማህፀኗን ማህፀኗን በረከቷን በረከቷን ልጆቿን ልጆቿን ልጆቿን ለቅቄ ላልመለስ ወደ ሲኦል ወደ ጥልቁ ሄድሃለሁ በልስ። አምስት ጊዜ ጭሁን አለቃት። አንድ፣ ሁለት፣ ሶስት፣ አራት የመጀረሻ ለጌታ ለኢየሱስ ማን ነው ስምሽ? አይና አለም። ስንት ልጅ አለሽ? እኔ ሁለት አለኝ። ስንቴ ጨነገፈ? ማለት የታወቀ አራት ነው። አራት። ይሄን ዜታውን ጸልዬ ሰጣታለሁ። የአንቺ ዘጠኝ ወር ሙሉ ጥበቃ፣ የአንቺ ዘጠኝ ወሩ፣ የልጅሽ እንክብካቤ የልጁ የኢየሱስ ደም ይሆናል። በዚህ ዜት ውስጥ የመለኮት ኃይል ይለፍ። ከዚህ በኋላ የማይጨነግፍ ነገር ወሎ ላይ የተሰራውን ድግምት እግዚአብሔር አፍርሶታል። እንኪ ታስወገርጭ። በቃ ያለኝን ብር ራሱ እያጠፋው ነው እያወጣው። በቃ ይዛትና እሺ ሂዱ አሁን በሰላም።